የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው ቁርአንን ከአራት ሰዎች ተማሩ፣ እነርሱም አብደላህ ብኑ መስዑድ፣ ሳሊም የአቢ ሁዘይፋህ መውላ ወበይ ብኑ ከዓብና ሙዓዝ ብኑ ጀበል ናቸው። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሉት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቅታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳይናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል። አላህን ትገነዘቡና በርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል የአላህን ተአምርና አንገስ። ህክምና ማግኘት ሲፈልጉ ይሄንን ሊንክ ጫኑ። ሳሊም ያዊ ሁዘይፋ ረዲየላሁ አንሁ መውላ ረዲየላሁ አንሁ ምንኛ ያማረ ቁርአን ተሸካሚ! የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው ቁርአንን ከአራት ሰዎች ተማሩ እነርሱም አብደላህ ብኑ መስዑድ፣ ሳሊም የአቢ ሁዘይፋ መውላ፣ ኡበይ ብኑ ከዓብና ሙዓዝ ብኑ ጀበል ናቸው በማለት የእነዚህን ሰዎች ልቅና ተናግረው ነበር። ይህ ሰው ሳሊም የአቡ ሁዘይፋ መውላ ረዲየላሁ አንሁ በሚል መጠረም የሚታወቅ ድንቅ ሰሃባ ነበር። ቅድመ ኢስላም ሳሊም ረዲየላሁ ዐንሁ ከቁረሽ መሳፍንት መካከል የአንዱ ልጅ ከሆነ አቡ ሁዘይፋ ኢብኑ ኡትባህ ረዲየላሁ ዐንሁ ጋር የጌታና የሎሌ ትስስር ነበረው። ኡትባ ከቁረይሽ ባላባቶች አንዱ ሲሆን በበደር ዘመቻ ለፍልሚያ ወጥቶ ተገድሏል። ልጁ አቡ ሁዘይፋ ረዲየላሁ ዐንሁ ግን ኢስላሚያን ከተቀበሉት የመጀመሪያ ረድፍ ሰልፈኞች አንዱ ነበር። በአላህ ጸጋም ባሪያ የነበረውን ሳሊም ነፃ አውጥቶት በጉዲፈቻ ልጅነት አስጠግቶት ይኖር ነበር። ይህቸርነቱም ለሳሊም ረዴላ ሁዋንሁ የእስላም ወንድማማችነትና የጉዲፈቻ ልጅነት ማዕረግ አስገኝቶት መልካም ትስስር እንዲፈጥር አስችሎታል። ሳሊም የአቡ ሁዘይፋ መውላ ረዴላ ሁዋንሁ የሚለውን መጠሪያ ይዞ የኖረው እንግዲህ በአቡ ሁዘይፋ ረዴላ ሁዋንሁ ነፃ የተደረገ ባዳ ስለነበር ነው። አቡ ሁዘይፋ ረዲያላሁ አንሁ ቀደም ብለን እንደጠቀስነው የታዋቂው የቁረይሽ ባላባት ኡትባህ ኢብኑ ረቢያ ረዲያላሁ አንሁ ልጅ ሲሆን የአቡ ሱፊያን ሚስት የነበረችው ሂንድ ቢንቱ ትባህና በበድር ዕለት በፍልሚያ በአልይ ብን አቢ ጣልብ እጅ የተገደለው ወሊድ ኢብኑ ኡትባህ ወንድም ነው። ኡትባህ የልጁን ወደ ሙስሊም ጉራ መቀላቀል አንጀቱ እየተቃጠለ ከመመልከት ውጭ ምንም ማድረግ አልቻለም ነበር። ምክንያቱም አቡ ሁዘይፋ ረዲየላሁ አንሁ ለወደፊቱ የቁረይሾች መሪ ይሆናል ብሎ በማሰብ ያዘጋጀው ነበርና እንግዲህ አቡ ሁዘይፋ ረዲየላሁ አንሁ ሳሊም ረዲየላሁ አንሁ ነፃ በማድረግ በጉዲፈቻ ልጅነት አስጠግቶት ሁለቱም ፈጣራቸውን እያመለኩና ቁረሾች የሚፈጽሙባቸውን ግፍ ተቋቁመው ኖሩ እንደነበር ቀደም ብለን ገልጸናል። ይህ በእንዲህ እያለ አንድ ዕለት የጉዲፈቻ ልጅ ማስጠጋት በእስላም ክልክል መሆኑን የሚያውጅ የቁርአን አንቀጽ ከሰማይ ሰማያት ወረደ። ስለሆነም እያንዳንዱ ጉድፈቻ የተደረገ ሰው ከእንግዲህ ወዲያ በትክክለኛ ወላጅ አባቱ ስም ሊጠራ ግድ ሆነ። በዚሁ መሰረት ዘይድ ኢብኑ ሙሐመድ ረዲየላሁ አንሁ እየተባለ ይጠራ የነበረው የነቢዩ ሰለላሁ ዐለይሂ ወሰለም የጉድፈቻ ልጅ ዘይድ ኢብኑ ሃዲሳህ ረዲየላሁ አንሁ ተባለ። ይሁን እንጂ ሳሊም ትክክለኛ ወላጅ አባቱን አያውቀውም ነበር፣ እና በአባቱ ስም ሊጠራ አልቻለም። ስለሆነም የቀድሞ አሳዳሪውና በኋላም በጉዲፈቻ ያስጠጋው አቡ ሁዘይፋ ረዲየላሁ አንሁ ስለነበር ሳሊም መውላ አቡ ሁዘይፋ፣ አቡ ሁዘይፋ ነጻ ያደረገው ሳሊም እየተባለ ይጠራ ጀመር። ምናልባትም አላህ ይህን የጉዲፈቻ ህግ የሻረውና ከእንግዲህ በኢስላም ውስጥ ቦታ እንዳይኖሩ ያደረገው ሙስሊሞች ከዚህ ጋር ዝምድና ውጭ ያላቸውን ትስስር በኢስላም ከሚኖራቸው ትስስር አብልጠው እንዳይመለከቱ ሽቶ ይሆናል። ስለሆነም ከአላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ቀጥሎ በእምነት ከሚተሳሰሯቸው ወንድሞቻቸውና እህቶቻቸው ማንንም አያስቀድምም ነበር። ለአብነት ያክል አንሳሮች ከመካ የወጡ ሙሐጅሮች ወንድሞቻቸውና እህቶቻቸውን ምን በመሰለ ሁኔታ ተቀብለው እንደሚያስተናግዷቸው እናውቃለን። ይህ ነው እንግዲህ ከቁረሽ መሳፍንት ወገን በሚወለደው አቡ ሁዘይፋ ረዲየላሁ ዐንሁና የአባቱን ማንነት እንኳን በማያውቀው ሳሊም ረዲየላሁ ዋንሁ መካከል የተመሰረተው ግንኙነት የቆመበት ምሰሶ። ሁለቱም ሰዎች እስላማዊ ወንድማማችነት የሚያስገኘውን የመጨረሻውን ፍቅር ተቋድሰውና ልብ ለልብ ተዋህደው እስከ መጨረሻው እስትንፋሳቸው መዝለቅ ተሳክቶላቸዋል። ሲሞቱም አንድ ላይ ስጋ ለስጋና ነብስ ለነብስ ተጠጋግተው በተመሳሳይ ጊዜና በተመሳሳይ የጦር አውድ ነበር ያረፉት። ይህ እንግዲህ የእስላም ታላቅነት መገለጫ ጫፍ የነካ ክስተት ሆኖ በታሪክ ዓምዶች ላይ ተመዝግቦ ይገኛል። ሳሊም ረዲየላሁ ዐንሁ በአላህ መንገድ ላይ የመጨረሻው ጥግ ድረስ ራሱን በማጽናትና ታቅዋ በመላበስ ሰዎች ስለ ዘሩ እና በማኅበረሰቡ ዘንድ ተንቆ የኖረ ባሪያ ስለመሆኑ እንዳያስቡ ማድረግ ችሏል። በእርግጥ የሚርሱ ትክክለኛ መገለጫ

ኢነ አክረመኩም ኢንደላሂ አትቃኩም ኢነላህ አሊሙልኸቢር እናንተ ሰዎች ሆይ እኛ ከወንዶችና ከሴቶች ፈጠርናችሁ እንድትተዋወቁም ጎሳዎችና ነገዶች ያደረግናችሁ አላህ ዘንድ በላጫችሁ በጣም አላህን ፈሪያችሁ ነው። አላህ ግልጽ አዋቂ ነው፣ ውስጥንም አዋቂ ነው። ሱራ አልሁጅራት ቁጥር አስራ ሶስት ነቢዩ ሰለ ላሁ ዐለ ወሰለም አረቦች አረብ ባልሆኑ ሰዎች ላይ ብልጫ የላቸውም አላህም በመፍራት ቢሆን እንጂ፣ እንዲሁም ነጩ በጥቁሩ ላይ ብልጫ የለውም አላህም በመፍራት ቢሆን እንጂ ማለታቸውም በሀዲስ ተጠቅሶ ይገኛል። አዲስ በተመሠረተው እስላማዊ መስተዳደር ስር አቡ ሁዘይፋ ረዲየላሁ አኑ የአስተዳዳሪነት ሽመት የተሰጠው ሲሆን ፋጢማ ቢንት አልወሊድ ኢብኑ ኡትባህ ረዲየላሁ አንሃ የተባለችውን የወንድሙን ልጅ ለሳሊም ረዲየላሁ ኋንሁ በመዳር ይበልጥ ስስራቸውን አጥብቀዋል። ይህ ሁኔታ ቅድመ ኢስላም በዘርና በቆዳ ቀለም የሚያመልከውን አሮጌ ስርዓት በማፍረስ ከተመለመዱ እርምጃዎች አንዱ ሆኖ የሚቆጠር ነው። በዚህ ሁሉ ጸጋ የተከበበው ሳሊም ረዲየላሁ ኋንሁ ከዕለት ወደ ዕለት፣ ከጊዜ ወደ ጊዜ በእምነት ሐቅን በመከተልና በጀግንነቱ የመጀመሪያው ረድፍ ተሰላፊ ሆነ። ክፍል አንድ በዚህ ተጠናቋል።